አሰላሙ አሌይኩም ወረህመቱላሂ ወበረካቱ የተከበራችሁ የዜድ አበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው። ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ዛሬ ደግሞ እንግዲህ አሌክስ እንግዲህ ማህሌት ያለችበት ቤት ና ይዤ እክ ሊሄድ ብሎ ሉልን እንግዲህ ሉሉ ጀግና ወንድማችን ያው እንግዲህ እና አሳየኝ ቤቱ እንግዲህ ትክክለኛ ማህሌት ያለችበት ብሎ ይዞት ሄዶ በሩ ሲከፈትና ውስጡ ገብቶ ያለው ነገር ሲታይ እንግዲህ ሌላ እህት ሆና ተገኘች ማለት ነው። ማህሌት ሆና ግን ማህሌት አይደለችም ሌላ ማህሌት ናት ማለት ነው። የተገኘችው ሌላ ማህሌት ናት ማለት ነው። ያው ጀግና ማይበገሬ ምርጥ ወንድማችን ያው ሎል ማለት ነው። እንግዲህ የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ ሀሳብ አስተያየታችሁ ስለምትሰጡኝ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችሁ እንድታደርጉኝ በአክብሮት እጠይቃለሁ። ኢትዮጵያ ሀገራችን ሰላም ያድርግልን። ሁላችሁም ከልብ አመሰግናለሁ። እና ዛሬ ይዤላችሁ የመጣሁ እንግዲህ አሌክስ እንደነገርኳችሁ ያው እንግዲህ ማህሌት ያለችበት ቤት ነው። አላሳየ ብሎ ሲሄድ ማህሌት አይደለችም ሌላ እህታችን ሆና ተገኘች። ያው ስሟ ማህሌት ነው ማለት ነው። እና በጣም ይገርማል ማለት ነው። በጣም በጣም ነው የሚገርም። እና ሌላ ማህሌት ሆና ተገኘች። እቺ ማህሌት ደግሞ እንግዲህ አስቡ ማለት ነው ያው የጓደኛ የአባት ሲገሉት አይቼ በቪዲዮ ነበረ ያው ቀርጬ ያስቀመጥኩት ያ ቪዲዮ ይዤ ወደ ፖሊስ ጣቢያ እሱን ለማሳየት ሲሄድ በር ላይ ነው የያዙኝ። በር ላይ ይዞ አምጥቶ እንግዲህ ጨለማ ውስጥ መጋዘን ውስጥ ነበርኩኝ። ዛሬ ደግሞ ወደዚህ ቤት ይዞኝ መጡ ብላለች። እና በጣም ይገርማል ማለት ነው። እንግዲህ አስቡ ማለት ነው የሰው ሰውን እንግዲህ በየቦታው እያመጡ እያፈኑ ጨለማ ውስጥ ማስቀመጥ ማለት ነው። ይህ ሁላ የሚያደርግ ማን ነው? መስፍን ማለት ነው መስፍን ነው። እንግዲህ ያው መስፍን ያሰማራቸው እንግዲህ በብር ኃይል እንግዲህ እሱ እንደምታውቁ በብር ነው፣ እጅ ረጅም ነው። እንግዲህ በብር ነው። በጉልበት እኮ አይደለም ደግሞ እንደ ጀግኖቹ እንደ ዘሌና እንደ ሉል አይደለም እሱ በብር ኃይል ነው እንጂ እንደነሱ ተጋፍጦ ራሱን አሳልፎ ሰጥቶ አይደለም ይሰራ ማለት ነው፣ መስፍን ተብዬ እና ያው እንግዲህ ስትታይ ማህሌት አይደለችም ሌላ ማህሌት ሆና ተገኘች። ያው እንግዲህ ሉልም እድሜ ጤና ይስጠው። ይህች እህታችን እንግዲህ የሆነ እንግዲህ የእናት አባት ዱዋና ምርቃት ይኖራታል። እንግዲህ ሁለት ዓመት እና ሶስት ዓመት ቤት ውስጥ ሳያፍኗት እንግዲህ በዚህ በሳምንት ውስጥ መገኘቷ እንግዲህ ጥሩ ነው። ያው ማህሌት ባትገኘች እህታችን ናት ያው በአንድ በኩል ቢከፋም ቢሆን በአንድ በኩል ደግሞ ደስ የሚል ነገር እንግዲህ ያው ወደ ሐኪም ቤት ተገባለች ብለዋል ወንድማችን ጀግናው ማይበገሬው የዘመኑ እንግዲህ ምርጥ ጀግናችን ብየዋሉ ማለት ነው። እና በጣም ጀግና ወንድማችን ነው ማለት ነው። እንግዲህ እሱም እድሜ ጤና ይስጠው ከክፉ ነገር የሚጠብቀው ላለው እና በጣም የሚገርም ነገር ነው ማለት ነው። እንግዲህ አስቡ ከሰፈር ወደ ሰፈር ከመጋዘን ወደ ሌላ መጋዘን፣ እንግዲህ ብዙ መጋዘኖች አሉ ተብለዋል ማለት ነው። እንግዲህ አስቡ ማለት ነው መጋዘን እንግዲህ እኔ ማቅ የእህል መጋዘን እንጂ የሰው መጋዘን እንግዲህ የሰው ማስቀመጫ መጋዘን ሁላ አዘጋጅተዋል ማለት ነው። የመስን ተብዬ ያው እሱ እጁ ረጅም ነው። ብዙ ወጣቶች አሰማርተዋል ማለት ነው። ብዙ ወጣቶች አሰማርተዋል እንግዲህ በየቦታው በየአቅጣጫው ብዙ በብር ኃይል ማለት ነው። ግን እውነት መቼም ተደብቀ አትቀርም፣ እውነት አንድ ቀን ይወጣል ማለት ነው። ያው ሁሌ ተደብቀ አትቀርም ማለት ነው። እናንተም አንድ ቀን እንግዲህ ተይዘህ ለሕግ የምትቀርብበት ቀን ይመጣል ማለት ነው። መስፍን እንግዲህ ሉልና ዘሌ ደግሞ ያው ብዙ መስዋዕትነት ከፍሎ እራሳቸው አሳልፈው ብዙ ነገር እንግዲህ መስዋዕት እየከፈሉ ነው ማለት ነው። መስፍን በብሩ ሲሆን መስፍን በብር ኃይል እና በሰዎች ኃይል ሲሆን እነ ንስር አይን እና እነ ሉል እነ ዘሌ ደግሞ በጉልበታቸው ማለት ነው። አስቡት፣ በጉልበታቸው ነው እነሱ ብዙ መስዋዕትነት የሚከፍሉት ማለት ነው። እንግዲህ ያው እንደነገርኳችሁ ማህሌት አልተገኘችም እንግዲህ እንግዲህ ማህሌት ያለችበት ሌላ መጋዘን ወይም ደግሞ ሌላ ቦታ ናት ብለዋል። እንግዲህ እስኪ በሌላ ጊዜ ደግሞ እንግዲህ ያስቀመጧት ቦታ ደግሞ እስኪ እንዶ ማህሌት እንዶ ደግሞ የእሷ ደግሞ እናያለን ማለት ነው። እንግዲህ ሌላ ቦታ አስቀምጧታል። እቺ ሌላ ማህሌት ናት ማለት ነው። እንግዲህ እቺ ማህ እህታችንም ደግሞ እንግዲህ አስቡ እንደነገርኳችሁ ያው ቪዲዮ እንግዲህ ቪዲዮ ቅርጻ ነው። እንግዲህ የጓደኛው አባት ሲገሉ ሲገሉት በሽጉጥ ማለት ነው። አስቡ እንግዲህ ያው ቪዲዮ ይዛ ወደ ፖሊስ ጣቢያ ስትሄድ ነው በር ላይ የያዟት ማለት ነው። በር ላይ ይዟታል። እንግዲህ እና አምጥቶ ከበር ላይ እንግዲህ እነሷም አግቷት ነበረ። ያው ሉል ወንድማችንም እንግዲህ ያው እሱም እንግዲህ ከክፉ ነገር ይጠብቀው። አሁን እንግዲህ ሐኪም ቤት እናስገባታለን ብለዋል። ያው ሐኪም ቤት ገብታ እንግዲህ ያው የምታገግም ይሆናል። በጊዜ መገኘቷም ጥሩ ቀላል አይደለም። ያው ሉል ባያገኛት ወይ ሁለት ዓመት አንድ ዓመት ሁላ ነበር እዛው ምትማቀቅ ማለት ነው። እችም እንግዲህ ማህሌት ምትባሊት አዲሷ ማለት ነው አስቡ። እና ያው እኔ ምንም አውቀው ነገር የለም መድኃኒት ይሰጡኛል እተኛለሁ በቃ ነቃለሁ፣ ቁጭ ብዬ በቃ ሌላ ምንም የምሰራው ነገር የለም፣ እና አሞኛል ብላለች። እንግዲህ አስቡ እንግዲህ አስቡ ማለት ነው። መድኃኒት የመደንዘዣ መድኃኒት እየዋጠች እየሰጧት ማለት ነው። በቃ እዛው እንድትደነዝዝ አርጓታል ማለት ነው። ግን ቶሎ መገኘቷ ቀላል አይደለም ማለት ነው። እድሜ ለሉል ማለት ነው። እድሜ ለሉል እንግዲህ ንስር አይን ያው እድሜና ጤና ዘሌ እንግዲህ። ያው እነሱ እንደ ነገርኳችሁ በጉልበታቸው ብዙ መስዋዕትነት እየከፈሉ ራሳቸው አሳልፎ ሰጥቶ ነው ይሄ ስራ የሚሰሩት ማለት ነው። ብዙ በደል፣ ብዙ ስቃይ፣ ብዙ ድብደባ እየደረሰባቸው ህይወታቸው አሳልፎ ሰጥቶ ነው ይሄ ስራ የሚሰሩት ማለት ነው። እንግዲህ አስቡት እንግዲህ አስቡት ማለት ነው። እና ያው አሁን እንግዲህ ሐኪም ቤት ትገባለች። ሐኪም ቤት ከገባች በኋላ ምንም አትልም ለምን ገና ሳምንቷ ስለሆነ ማለት ነው። ሳምንቷ ስለሆነ ቶሎ መገኘቷ ያው ቤተሰቦች ምን እያፈላለጉኝ ነው። በፍለጋ ላይ ናቸው፣ ጠፍቼባቸው ነው ብላለች እንግዲህ እንደወጣች ነው እንግዲህ አስቡ እንግዲህ። እናት አክማ ትወጣለች። ያው ማህሌት ደግሞ እንግዲህ እህታችን ደግሞ እንግዲህ እስቲ ያው አሌክስ እንግዲህ ያው እንግዲህ ቤቱን እንግዲህ ሌላ ቦታ አለች ብለዋል እንግዲህ። ሌላ ቦታ አለች የአሌክስ ጓደኛ ማለት ነው እንግዲህ ቤቱ እንግዲህ አሌ እንት ማህሌት ያለችበት ቤት እንግዲህ ያሳየናል ማለት ነው። ደግሞ እስቲ የእሷ ደግሞ መጨረሻ እናያለን ማለት ነው። ሌላ ደግሞ ሌላ ሰው በኋላም ደግሞ ሌላ ሰው እንዳይሆን ልክ እንደዚችኛው ማለት ነው። ማህሌት ሲፈልግ ነው እችኛው ማህሌት ያገኝ። አሁን ደግሞ እንግዲህ የሚጠቁሙት ቤት ደግሞ ደግሞ ማህሌት ፍለጋ ሲሄድ ደግሞ ሌላም ደግሞ እህት እንዳትገኝ ወይም ደግሞ ሌላም ሰው ሊገኝ ይችላል ማለት ነው። ለምን ያው የአሌክስ ጓደኛ እንደተናገረው በጣም ብዙ መጋዘኖች፣ በጣም ብዙ ቤቶች አሉ ብለዋል ማለት ነው። እና በጣም ይገርማል። የሰው ሰው እንደ እህል መጋዘን ውስጥ በጨለማ ማስቀመጥ በኖረበት ባደገበት ሀገር ላይ እንደዚህ አይነት ግፍና በደል ምን ይባላል? ምን ይባላል? አስቡት እስቲ የሰው ሰው እያፈኑ እያመጡ ጨለማ ቤት ውስጥ ማስቀመጥ፣ ጨለማ ቤት ውስጥ መቀመጥ ቀላል አይደለም። እንኳን ለሁለት ዓመት እና ለሳምንት ለሴኮንድ ራሱ በጣም ነው የሚጨንቅ ማለት ነው ቤተሰቦች በጣም ከባድ ነው። በዛ ላይ ደግሞ የማደንዘዣ መድኃኒት እየሰጧቸው እንግዲህ አስቡ። አሁን ይቺ እህታችን መድኃኒት እየሰጡ ይሆነ ያለች እንግዲህ መድኃኒት ትሰጧታል፣ ትተኛለች፣ ትነሳለች፣ መልሳ ደግሞ መድኃኒት ትሰጧታል፣ ትተኛለች ማለት ነው እዛው እና በመድኃኒት እንዲደነዝዙ እና እዛው ላይ እንዲቆዩ እንግዲህ እያደረጓቸው ነው ማለት ነው እና አሁን እህታችን የተገኘችው ማህሌት ምንም አርጋ አደለም እንደነገርኳችሁ የጓደኛዋ አባት ሲገሉት ከዛ በኋላ እሷ ደግሞ በቪዲዮ ቀርጻ አስቀምጣ ያ ቪዲዮ ለፖሊስ ጣቢያ ልትሰጥ ስትሄድ በር ላይ ነው የያዟት። ከበር ላይ አንስቶ የት ይወስዷታል? መጋዘን ነገር ነው አለች። በዛ ላይ አይኔ ያስሮኛል አለች። አይኔ ሁላ አይታየኝም በጨርቅ ሸፍኖ ነው አለች ያመጡኝ። እንግዲህ አስቡ መጋዘን ደግሞ አቆይቷት ደግሞ ዛሬ ደግሞ ሌላ መኖሪያ ቤት አምጥቶ አስቀምጧታል ማለት ነው። የአሌክስ እንግዲህ ጓደኛ አሌክስ እንግዲህ እሷን ያስታምማል። አሌክስ ደግሞ እንግዲህ መድኃኒቱ ምኑ ምኑ ያቀርባል ማለት ነው። እንግዲህ ጉደኛ ነው ይሄ አሌክስ ተብዬ ማለት ነው። እና እንግዲህ በጣም ይገርማል። ቤተሰቦች ማለት ነው የሚሰሩት ስራ፣ የሚሰሩት ግፍና በደል ይሄ መስፍን ተብዬ እሱ ያው እንደነገርኳችሁ እጅ ረጅም ነው። በጣም ብዙ ሰዎች አሰማርቶ ነው በብር ኃይል ማለት ነው ሙ እንደነዚህ እንደ ሉልና እንደ ዘሌ አይደለም እነሱ በጉልበታቸው ራሳቸው አሳልፎ ሰጥቶ ጀግና ምንም አይበግራቸው ቀን ለሊት ሳይሉ ማለት ነው የሚለፉ የሚሰሩ እሱ ግን አንድ ቦታ ቁጭ ብሎ በሰው ሰው ነው በቃ። ሁሉም ነገር በሰው ሰው ነው በቃ በሰው ሰው ነው። ቤት ቢገዛ መኪና ቢገዛ ሰዎቹን እንደዚህ በየቦታው ቢያግት በብር በብርና በሰው ኃይል ነው ማለት ነው እንጂ ራሱ አሳልፎ ሰጥቶ አደለም ወጥቶ የሚሰራ ወይም ደግሞ ራሱ መስዋዕትነት አደለም የሚያደርግ ማለት ነው። እና ያው እውነት አንድ ቀን ተደብቃ አትቀርም፣ እውነት ትወጣ ይሆናል። ማህሌትም እንግዲህ እስኪ የማህሌት መጨረሻ እንግዲህ የአሌክስ እንግዲህ አብሮ እንግዲህ አብሮ የሚሰራው ጓደኛው የአሌክስ ማለት ነው እንግዲህ፣ ቤቱን ወይም ደግሞ ቦታው፣ እሷ ያለችበት ቦታ እጠቁማለሁ ወይም ደግሞ አሳይሃለሁ ብሎታል። ያው ብዙ መጋዘኖች አሉ፣ ያው እኛ የምንሰራው ራሱ መስፍን አዞን ነው እንጂ እኛ ምንም ነገር የምናውቀው ነገር የለም ብለዋል ማለት ነው። ያው መስፍን ነው ራሱ ነው የሚያዘን፣ በአዘዘን መሰረት እኛ ደግሞ የምንተዳደር በዚህ ነው ብለዋል እና እናንተም ደግሞ በዚህ ከምትተዳደሩ ቢቀርባችሁ ይሻላል። የልጆቻችሁ መጥፎ ነገር አታስቀምጡ። ነገ ልጆች ትወልዳላችሁ። እህት ወንድም ይኖራችኋል ማለት ነው። እህት ወንድም ይኖራችኋል። እንደዚህ መጥፎ ስራ ላይ ባትሰማሩ ጥሩ ነው ማለት ነው። አግባብ አይደለም። እህት ወንድሞች በየቦታው እንደዚህ እያገተ እያስቀመጠ እና ጥሩ አይደለም ማለት ነው። እናንተም በዚህ የሚመጣ ሳንቲም ምንም አይጠቅማችሁም። ለልጆቻችሁ መጥፎ ነገር፣ ለቤተሰቦቻችሁ መጥፎ ነገር ነው የምታስቀምጡት እንጂ መልካም ነገር። ተሸክማችሁ ኒስትሮ ጠርጋችሁ ብትኖሩ ይሻላል። እውነቴን ነው። በላባችሁ በሀቅ የሰው እንባና የሰው ግፍና በደል እንደዚህ እየሰራችሁ ብር ከምታገኙ ኒስትሮ ጠርጋችሁ ተሸክማችሁ ብትኖሩ ይሻላል ማለት ነው። እና አግባብ አይደለም ማለት ነው። እናንተ እህት ይኖራችኋል፣ ልጆች ይኖራችኋል፣ እናት አባት ይኖራችኋል። እኔ ብሆንስ የኔ እናት አባት ወይም ደግሞ የኔ እህት ብትሆንስ ማለት አለባችሁ። በእርግጥ ዛሬ ጥፋት ላይ የዋለ ሰው ነጊያ ደግሞ ያው ከጥፋቱ ይመለሳል ማለት ነው። ስለዚህ እናንተም ከእንደዚህ አይነት ስራ እናንተ መውጣት አለባችሁ፣ ራሳችሁ መውጣት አለባችሁ፣ እንደዚህ አይነት ነገር ማለት ነው። እና በእርግጥ ያው መስፍን እንግዲህ ወጣቶቹም እንግዲህ በማያውቁት ነገር እንግዲህ አስመጭና ላኪ ነኝ ወይም እንደዚህ ነኝ ወይም ደግሞ መሐንዲስ ነኝ የቤት ስራ ነው የምሰራው እያለ ሰራተኞቹ እየቀጠረ እንደ ሰራተኛ ሆኖ እየቀጠረ ወጣቶችን ያልሆነ ስራ ውስጥ የሚከታቸው ማለት ነው መስፍን ተብዬ እና አግባብ አይደለም ለማለት ፈልጌ ነው። ያው መስፍንም አንድ ቀን መያዙ አይቀርም፣ እውነት ተደብቃ አይቀርም ማለት ነው። አንድ ቀን ደግሞ የእሱን መጨረሻ የምናይ ይሆናል። ማህሌትዬም እንግዲህ ባለችበት ሰላማዊ ብዛ እንግዲህ መጥፎ ነገር የሚጠብቃት በህይወት ካለችም ጥሩ ነው። ያው ታክማ እንዶ ታክማ ትድን ይሆናል። በእርግጥ ሁለት ዓመት ማለት ቀላል አይደለም። እንደ በህይወት ከተገኘች ሕክምና ተደርጎላትም ትድናለች ማለት ነው። አምሼ ብቻ በህይወት እንድትገኝ እሷ እንግዲህ ያው ሁሉም ነገር እንግዲህ የሚያውቀው ሁሉም ነገር አላህ ነው ማለት ነው እንግዲህ አላህ ይጠብቃት፣ እላለሁ የእሷም ደግሞ እንግዲህ የምትገኝበት ቀን ነፃ የምትወጣበት ቀን በዛ በጨለማ እና በጭንቅ የምትወጣበት ቀን ቅርብ ያርግላት እላለሁ። በተረፈ ቤተሰቦች ዛሬ ላችሁ የመጣው ይህን ይመስል ነበረ። ሁላችሁም ሀሳብ፣ አስተያየታችሁ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባቸው አድርጉኝ። ኢትዮጵያ ሀገራችንም ሰላም ያድርግልን እላለሁ። ሰላማችሁ ብዝት ይበል።